ነውጠኛ ነጻ አውጪ ታጣቂዎች በመጀመሪያ ደረጃ ሰለባ የሚያደርጉት ተጎጂ እንታገልላለን የሚሉት የራሳቸውን ህዝብ ነው። ስለምታገልልህ አግታሃለሁ፣ ስለምታገልልህ ገላሃለሁ። የኢትዮጵያ መከላከያ ሰራዊት፣ የፋኖ ታጣቂ ኃይሎች ዘመቻ አንድነት በሚል ስያሜ በተለያዩ የአማራ ክልል አካባቢዎች ያካሄዱትን የተቀናጀ ጥቃት ማክሸፉን አስታውቋል። በአማራ ህዝብ ስም የተጀመረው መንግስትን በኃይል የማፍረስ እንቅስቃሴ ከተጀመረ ሀያ ወራትን ቢያስቆጥርም ነውጠኛ ነጻ አውጪዎች እታገልለታለሁ ለሚሉት ህዝብ ምንም ሳይፈይዱ እዳ ሆነው መጓዛቸውን ተያይዞታል። በሰሜኑ ጦርነት በመቶ ሺህ የሚቆጠር የትግራይ ወጣትን ያስረሸነው ብርጋዴር ጀኔራል ምግብ ኃይልም ከፋኖ አማጽያን ጋር በመሆን ሌላ መጥፎ ታሪክ ለመጻፍ በዝግጅት ላይ ይገኛል ተብሏል። ይህ በአማራ ህዝብ ስም የተመዘዘው የጥፋት ካርድ ዘመቻ አንድነት ወይስ እብደት? የዕለቱ የትንታኔ መረጃችን ዋና ጉዳይ ነው። እንደተለመደው ገንቢ አስተያየታችሁን እንድትሰጡን እየጠየቅን እንዲሁም ለቻናላችን አዲስ ሲሆናችሁ ሰብስክራይብ እንድታደርጉ እየጋበዝን በቀጥታ ወደ ዕለቱ የትንታኔ ዘገባ ተሻገርን። ውረድን፣ ውረድ አላዋጣንም አሥይ አላዋታንም ኖ ገድሎ መሞት ሳይዳዳው ከእንግዲህ ብረት ከብሶም አልዳው አዲሱ ትውልድ ሃሳብ ነው ሜዳው። በአማራ ህዝብ ስም የተጀመረው መንግሥትን በኃይል የማፍረስ እንቅስቃሴ ከተጀመረ ሃያ ወራቶችን አስቆጥሯል። የአማራ ህዝብ ነፃ እናወጣለን ያሉ የፋኖ አማጺያን በክልሉ ህዝብ ላይ ቁሳዊ ሰብአዊ አእምሮይና ሌሎች በቀላሉ ሊገለጹ የማይችሉ ኪሳራና ውድመት አስከትለዋል። ባለፉት ሀያ ወራቶች ተማሪዎች በትምህርት ገበታቸው ላይ ተገኝተው ትምህርታቸውን መከታተል ሳይችሉ ቀርተዋል። ሴቶችና ህጻናት በአሰቃቂ ሁኔታ ተገድለዋል ተደፍረዋል። የጤና ተቋማት ዝግ በመሆናቸው ምክንያት የክልሉ ህዝብ ለተለያዩ የጤና ቀውሶች ተጋላጭ ሆኗል። ምንሄ ብቻ ሌሎች ያልተሰሙ ጉዶች አሉ። ከሰሞኑ ጠቅላይ ሚኒስትር አብይ አህመድ በህዝብ እንደራሴ ምክር ቤት ተገኝተው ለአባላቱ ምላሽና ማብራሪያ በሰጡበት ወቅት ነውጠኛ ነፃ አውጪዎች እታገልለታለሁ ለሚሉለት ህዝብ ዕዳናቸው በማለት መናገራቸው አይዘነጋም። ጠቅላዩ ሲናገሩም ታጣቂዎቹ ህዝብን ያግታሉ፣ ይገድላሉ፣ እንዳያርስ እያደርጋሉን ብለዋል። እነዚህ ነውጠኛ ነፃ አውጪ ታጣቂዎች በመጀመሪያ ደረጃ ሰለባ የሚያደርጉት ተጎጂ እንታገልላለን የራሳቸውን ህዝብ ነው። ስለምታገልልህ አግታሃለሁ፣ ስለምታገልልህ ገላሃለሁ፣ ስለምታገልልህ ሳትፈቅድልኝ ገብቼ ቆርሼ እበላለሁ እደፍረሃለሁ። እኔም ማድረገው ማንኛውም ነገር ታጋይ ስለሆን ሆሊ ነው፣ ሀላል ነው፣ ይፈቀዳል ብሎ ያስባሉ። ይሄ ኦሮሚያም አለ አማራም አለ ትግራይ ሁሉም ጋር ያለ ልምምድ፣ እንደዚህ ነውጠኞች እንደዛ ናቸው። ለሚታገሉለት ህዝብ እዳ ናቸው። በሀገራችን አንድ አባባል አለ፣ ለበሬው ሲሉ በሬውን አረዱት የሚባል አባባል አለ። ምን ማለት ነው? በዚህ ሰፈር ያሉ ሰዎች እዚያ ማዶ ያሉ ሰዎች በሬያችን ወስደውታል አርደው ሊበሉ ስለሆነ ሄደን ተጋይተን ነጥቀን በሬያችን መመለስ አለብን፣ የሚል ልክ እንዳሁኑ ቅስቀሳ ይደረጋል። ከተደረገ በኋላ ሰዎች ይሰባሰባሉ፣ ለውጊያ ይዘጋጃሉ። ለውጊያ ስንሄድ ስንቅ ስለሚያስፈልገን ስንቅ እንያዝ ብሎ በሬ አርደው ስንቅ ይከፋፈላሉ። መንገድ ከጀመሩ በኋላ ለካ ያ የሚዋጉለት በሬ አርደው ስንቅ አድርገውታል። ለበሬው ሲሉ በሬውን አረዱት ይባላል። ለአማራ ሲባል ለኦሮሞ ሲባል መልሶ ኦሮሞና አማራን የሚያርድ ነውጠኛ ፋይዳ የለውም ማለት ነው። በተጨማሪም መሪው በየአካባቢው የሚዋጓቸው የጥፋት ኃይሎች ትምህርት እንዳይስፋፋ እያደረጉ እንደሚገኙ ወቀሳ አቅርበዋል። ጠቅላይ ሚኒስትሩ በየአካባቢው የምንዋጋቸው ሰዎች የድንቁርና ጌቶች በመሆናቸው ሰዎች አትማሩ፣ አትታከሙና አትረሱ የሚሉ ናቸው ብለዋል። የድሮ ሽፍቶች እንኳን በየአካባቢያቸው ያሉ የአብነት ትምህርት ቤቶችና መድረሳ አይዘጉም፤ የአሁኖቹ ግን ከነሱም የባሱ መሆናቸውን ጠቅሷል። ይህ በእንዴ እንዳለም በብርጋዴር ጄኔራል ምግበይ ኃይልና ግብረ አበሮቹ አደራጅነትና ይዞ ባይነት ዘመቻ አንድነት በሚል ስያሜ በተለያዩ የአማራ ክልል የዞን ወረዳዎች ትንኮሳ ለመፈጸም ሞክረው ራሱን ፋኖ ብለው በሚጠራው አማጺ ቡድን ላይ እርምጃ እንደተወሰደበት ተሰምተዋል። የኢትዮጵያ መከላከያ ሰራዊት የፋኖ ታጣቂ ኃይሎች ዘመቻ አንድነት በሚል ስያሜ በተለያዩ የአማራ ክልል አካባቢዎች ያካሄዱትን የተቀናጀ የጥቃት ጥቃት በማክሸፍ መደምሰሱን አስታውቋል። ብርጋዴር ጄኔራል ምግቢ ኃይለ ያለምንም ወታደራዊ ዕውቀት የትግራይን ሕዝብ ወደ ጦርነት በማስገባት ወጣቱን ወደ እሳት አስገብቶ የማስፈጀት ታሪክ ያለው ጦርነትና ደም ህይወቱ እንደሆነ ይነገርለታል። ውጊያ ከብዶት የሸሸውን ወጣት ለምን ሸሸ በሚል ሰበብ በጅምላ የመረሸ ልምድ ያለው ሰውየው አሁን ደግሞ በፋኖ ኃይሎች መሪዎች ነን በሚሉ ሰዎች አማካኝነት የሰላም ፈላጊውን የአማራን ወጣት ህይወትን ለመቅጠፍ እንቅስቃሴ መጀመሩም ተሰምተዋል። በሰሜኑ ጦርነት በመቶ ሺህ የሚቆጠር የትግራይ ወጣትን እየረሸነም እያስረሸነ የፈጀ የጥቁር ታሪክ ጸሐፊነቱ ሳያንስ አሁን ላይም መሰ ድርጊት ለመፈጸም እየተንቀሳቀሰ ይገኛል። የትግራይን ርስት ታስመልሳለሁ በሚል እሳቤ ሁለት ጊዜ የፌዴራል መንግስት ሰራዊትን ለማጥቃት ሞክሮ በርካታ ወጣቶችን ያስበላው ምግበይ የራሱን ታጣቂዎች ረሽኖ እና ገድሎ ውጊያው ሳይሳካለት አከርካሪው ተመቶ መሸሹ አይዘነጋም። መከላከያም ይህንን ጉዳይ አስመልክቶ እድሜ ልኩን በታሪኩ ግጭት ጠማቂ ናቸው ሲል በመኮነን ያለምንም ወታደራዊ እውቀት የትግራይን ሕዝብ ወደ ጦርነት ያስገባ ነበር ሲልም ተችቷል። ምግበይ የፕሪቶሪያው ስምምነት እንዲፈርስና እንዳይሳካ ከፍተኛ ጥረት እያደረገ ከመሆኑ በላይ የጊዜያዊ አስተዳደሩን ማተብ ለመጠቅና በኃይል አፍርሶ ስልጣን ለመያዝ መሞከሩን መረጃዎች ያሳያሉ። ምግባዊ ኃይልም የፋኖ ሽፍታን እንደ አጋዥ ኃይል በመጠቀም በራሱ ክልል ላይ ያልተገባ ውድመት እንዲፈጸም ትዕዛዝ መስጠቱን የተቋሙ መረጃ ያሳያል። ነገር ግን ዘመቻ አንድነት በሚል ስያሜ አማጺውን ቡድን በማስተባበር በጀመረው ትንኮሳ ሰብአዊና ቁሳዊ ኪሳራ እንደደረሰበት ከመከላከያ ሰራዊት መግለጫ ለመረዳት ተችሏል። በደቡብ ጎንደር በምዕራብ ጎንደር፣ በሰሜን ጎጃም፣ በምስራቅ ጎጃም፣ በምዕራብ ጎጃም እንዲሁም በሰሜን ወሎ የምግባይ ኃይል ተላላኪ ቡድኖች በለኮሱት እሳት ከባድ ምት እንዳስተናገዱም ተሰምተዋል። በዚህ ሁለት ቀናት ብቻ 317 የተገደሉም፣ 47 የተማረኩም፣ 125 የቆሰሉ፣ 27 እጅ የሰጡ፣ 51 በምረት የገቡ፣ 15 መረጃ አቀባይ የተያዙ፣ በድምሩ 576 የሰው ኪሳራ እንደደረሰበትም ታውቋል። በተጨማሪም 1 መትርየስ 119 የክላሽ 46፣ ኋላ ቀር መሳሪያ 8፣ ሽጉጥ 22፣ ቦምብ 2290 የተለያዩ አይነት ተተኳሾች እንዲሁም ሞተር ሳይክል ተሽከርካሪ መገናኛ ሬዲዮዎችን ጨምሮ ሌሎች ቁሶችን በሰራዊቱ ቁጥጥር ስር እንደሚገኝ ከመግለጫው ለመረዳት ተችሏል። በምግብ ኃይልና በግብረ አበሮቹ አይዞህ ባይነት ኪሳራ የደረሰበት አማጺው ቡድን ራሱን ከሰራዊቱ ጥቃት ለማዳን እግሬ አውጪኝ ማለቱም ተረጋግጧል። በዚህ ዘመን በዲሞክራሲያዊ መንገድ ከመታገል ውጭ በትጥቅ ትግል ወይም በሌላ አማራጭ ኢትዮጵያን ሌላ ቅርጽ ለማስያዝ የሚደረገው ማንኛውም ትግል ትርፉ ድካምና ከንቱ ልፋት መሆኑን አስተያየት ሰጪዎች ይናገራሉ። የሀገሪቱ የፖለቲካ ቅኝት ባህልና የአመለካከት ዘይቤ በመቀየሩ ከጊዜው ጋር አብሮ በመዘመን ከትጥቅ ትግል ሕሳብ ውጭ ያሉትን አማራጮች ማሰብ ካልተቻለ መዘዙ ወደ ኋላ የሚወስድና ዋጋ የሚያስከፍለን ይሆናል። የትጥቅ ትግል ጊዜ ያለፈበት ፋሽን መሆኑን በመገንዘብ ራስን ለዲሞክራሲያዊ ውድድር ማዘጋጀት ዘመኑ የሚጠይቀው የፖለቲካ ስልት መሆኑን ተንታኞች ይናገራሉ። አሁን ላይ የትግል ሜዳው ጠረጴዛም፣ በምርጫ ተወዳድሮ ማሸነፍና ድርድር ማድረግ ብቻ ነው። ከዚህ ውጭ ሌላ አማራጭ